ታቦቱ ሸሽቷል ተሰዷል። አራት ቤተክርስቲያኖች፣ አራት ደብሮች ቤተክርስቲያናቸውን ዘግተው ማህበረ ካህናቱን ጭምር ከታቦቱ ጋር አብረው ወደ ከተማ ተሰደዋል። ማምላክ ወላዲተ አምላክ እርሶን ትፋረዱት። ወራታችሁ እስቲ ሁላችሁም ወራታችሁ የመናኸሪያውን አብን ወደ ኋላ አሽቶ እስከዛ ድረስ የሚታረሰውን ጥቶ ወደ ቤተክርስቲያን ይዞታ ለመግባት ወደዚህ ወደ ውስጥ ገብቶ ነው የመጡ ይዞታውን ለመንቃት የምን አለብን ችግር ስለሆነ ሁላችሁም እንድታዩና እንድትመሰክሩልን ስለምንፈልግ ነው። በተለይ ወጣቶች የዚህ ቅድስት ቤተ ክርስቲያን ተረካቢዎች ናቸው። ባልቦች ታተማታችሁ ወደ ሌላ እንዳትሄዱ። ቅድስት ቤተ ክርስቲያንን የመጠበቅ ኃላፊነት የሁላችን ኃላፊነት ነው። ምን ነው ዝም አላችሁ? ለምን ጠፋችሁ? አዲስ ነገር ምን አለ እያላችሁ እየተጨነቃችሁ፣ ግን የአርሲ ወገኖቻችን ስቃያቸው አላበቃም። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በሆኑ ጉዳዮች ተመልሻለሁ። እንግዲህ በወላይታ የምትገኘው እናታችን የቅድስት ድንግል ማርያም ቤተ ክርስቲያን ወደ ሁለት ሺካር የሚሆን መሬቷ ሊፈርስ እና ሊወሰድ እንደሆነ እየተሰማ ነው። ይህ ነገር ምንድነው? የሚለውን አስቃኛቸዋለሁ። ሌላው ደግሞ የምንመለከተው እንግዲህ በአርሲ የሚገኙ አራት አብያተ ክርስቲያናቶች እንደተዘጉና ከነነዋይ ቅዱሳቶቻቸው ወደ ከተማ እንደተሰደዱ እየሰማን ነው። ይህ ነገር ምንድነው? የሚለውን በስፋት እንመለከታለን። ይህና ሌሎች ነገሮችን ይዤላችኋለሁ። እስከ ፍጻሜ አብራችሁን ቆዩ። ላይክ ማድረጋችሁን፣ ቤቱንም ሰብስክራይብ ማድረጋችሁን እንዳትረሱ። እስቲ በቅድሚያ በወላይታ ኦርቶዶክስ ቤተክርስቲያን በአቶና ቅድስት ድንግል ማርያም ቤተክርስቲያን ምንድን ነው የተከሰተው ያለንበት የመጨረሻው የእኛ የድንበራችን ቦታ ነው ያለ ነው ዋናው ከላይ ጀምሮ ያለውን ነገር ሁሉንም አስረድተናል አሁን ወደ ታች ይው እስ ሁላችሁም ወደ ታች ይው የመናኸሪያውን አጥር ወደኋላ አሽሽቶ እስከዛ ድረስ የሚታረሰውን ትቶ ወደ ቤተክርስቲያን ይዞታል ለመግባት ወደዚህ ወደ ውስጥ ገብቶ ነው የመጡት ይሄ ምንድነው እንግዲህ አይናችሁ ይመልከት

ኤቀነ ኦጌ ባጋ ባኦጌያ በመስመሪያዊክር ያናው ኮሽሽን በተስካና ይዞታ ከናስ ኡባይከ ወደዚህ ማድረጋቸውን በደንብ እንድታዩ ነው የምንፈልገው። ሌላ ነገር ምንም አይደለም። ይዞታዋን ለመንካት የምናለብኝ ችግር ስለሆነ ሁላችሁም እንድታዩና እንድትመሰክሩልን ስለምንፈልግ ነው። በተለይ ወጣቶች የዚች ቅድስት ቤተ ክርስቲያን ተረካቢዎች ናችሁ። ባልቦልታ ተመታችሁ ወደ ሌላ እንዳትሄዱ። ቅድስት ቤተ ክርስቲያንን የመጠበቅ ኃላፊነት የሁላችን ኃላፊነት ነው። ቀጥለን የምንረከበው እኛ ነን። ስለዚህ የቤተ ክርስቲያን ይዞታ አይነካም ማን ናቡቴ የአባቶችን ርስት አትሰጥም ብሎ ላላለም የናቡቴ አምላክ እግዚአብሔር ይርዳን አሜን ወደ ወደ መቃብር እንገባለን ወደ መቃብር አይተደን ምን ላይ መቶ ነው የሚያርፈው? የእኛ ቤተ ክርስቲያንን የእኛን ንብረት የእኛን ሀብት ለማንካት የግለሰቦችን ፕላንት ጥሰቶችን በመጠው ወደ እኛ መጥተዋል። እዩ እንድትመለከቱ እንደገና በተጨማሪ ወደ የቤቶቻችሁ ወደ ሰፈራችሁ ስትሄዱ እንደዚሁ እየመጣችሁ ቪዥዋል ኢቫይሌሽን ወይም በአይን በእይታ እንድትገመገሙ እናሳስባለን። ወደ መቃብር ቦታ ቦታውን እንድታዩና የመጨረሻ የጸሎት ፕሮግራም ሳንጨርስ ማንም ሰው ወደ ቤት እንዳይሄድ እሺ ሁላችሁም በደንብ እንግዲህ ተነጋር ናችሁ። እግዚአብሔር ከእናንተ ጋር ይሁን። እሺ ቅድም ከውጭ ሆኜ ግንቡ ላይ ዘጠኝ ሜትር ብዬ ያሳየሁትን በዘጠኝ ሜትር ውስጥ ደግሞ ያሉትን መካነ መቃብራትን እንድታዩ እና እንድትመለከቱ ፈልጌ ነው። ሁላችሁም ሁላችንም ወደዚህ የገባ ነው እዚህ ያላችሁ ካያችሁ በኋላ ሌሎች ደግሞ ሌሎችን እናስረዳለን። እንግዲህ ካያችሁ ከዚህ ከአጥሩ እስከዚህ ድረስ ይሄ እናንተ ያላችሁበት ይሄ ባህር ዛፍ ያለበት የለም፣ እስከዛ ድረስ እነዚህ እዚህ ስር ያለ በሙሉ እስከታች ድረስ ከዚህ ወደ ላይ ሄዶ አውደ ምረቱ ነው። ወደ ላይ ይሄ ባህር ዛፍ አለ፣ ምን ያዱና አውደ ምረቱ ነው። ከከታ አውደ ምረቱ ላይ ነው መስወይ የሚቆመው። ስለዚህ ከዛ እስከዚህ ድረስ 9 ሜትር መቶ እነዚህ መካነ መቃብራትን በማንሳት ይሄንን ቦታ ለመውሰድ ነው የፈለገው። እንግዲህ የመንገዱን ግንባታ ከታች ያያችሁ የመናሪያውን አጥር ትተው መጀመሪያ የመናሪ ሁናተው አርተው አንደኛው ተቀብሯል፣ ሁለተኛው የተቀበረ ሰው ብቻ ነው ያለው። ስለዚህ እስከዚህ ድረስ ያለውን ቦታ መንግስት፣ በነፃ ወስዳለሁ። አንድም ቀን ስለዚህ ቦታ ያወያየበት አንድም እኛም ያወያየበት አንድም ቀን እኛም እንፈልጋለን ብሎ በደብዳቤ የጠሩበት አንድም ቀን የለም። ምን ታመጣለህ አሁን ያለ እንግዲህ፣ እንደተከታተላችሁት ነው በአካባቢው የሚገኙ ምዕመናን ካህናት ሆነው ነው ድምፃቸውን እያሰሙ ያሉት አደባባይ ወጥተው፣ ያው በሚሰራው መንገድ ላይ ነው። እንደውም ስትመለከቱት የነበረው እንግዲህ ይሄ ነገር እንደሚደረግ ቤተክርስቲያኒቷ ምንም አይነት ደብዳቤ ምንም አይነት ነገር የገባላት እንደሌለም ለማወቅ ተችሏል ማለት ነው። እንግዲህ የሚፈርሰው ለመንገድ ተብሎ ነው። ወደ ሁለት ሺ ካሬ ነው። ይሄ ሁለት ሺ ካሬ ላይ ደግሞ የቤተክርስቲያኒቷ ይዞታ ሆኖ መካነ መቃብር ነው የሚገኘው። የኦርቶዶክሳውያን ምዕመናን እንግዲህ ከዚህ ዓለም ድካም ሲያርፉ ተቀብረው ያሉበት ይሄ መካነቀ መቃብር እንደሚነካ ሁሉ ነው የተገለጸው እና እንግዲህ በአካባቢው የሚገኙ ካህናት የአገረ ስብከቱም የደብሩም አስተዳዳሪ ይሄ ነገር ትክክል እንዳልሆነ በተለያየ ድምፃቸውን ሲያሰሙ፣ ትክክል አይደላችሁም አገሪቷን እንዳትለማ ነው የሚሉና ሌሎች ታፔላዎችም እየተሰጧቸው እንደሚገኙ ለመግለጽ ሞክረዋል እንደተከታተላችሁት። ነገር ግን የቤተ ክርስቲያኒቷ ይዞታ እንግዲህ ያለው አስፓልት ወደ 37 ሜትር የሚሆን ነው እንግዲህ ያለው በቂ ነው። ቤተ ክርስቲያኒቷ ጋራ ምንም አይነት ውይይት የለምና እንግዲህ እንዳያቸዋት ይዋት በካርታው ላይ ጠባብ ነው በጣም ይሄ ነገር ከተነካ ቤተ ክርስቲያኒቷ ወደ መረቷ ሁሉ አስፓልት ላይ ነው የሚሆነው ማለት ነው። ስለዚህ እንዲህ አይነት ነገሮች ምንም አይነት ውይይት፣ ምንም አይነት ንግግር ሳይደረጉ የሚደረጉ ነገሮች ናቸው። እንግዲህ ቤተ ክርስቲያን ላይ በዚህ ዘመን እየደረሰ ያለው መከራ እየመጣ ያለውን ፈተና ሁላችሁም እየተመለከታችሁ ነውእና እንዲህ ይህን ያህል ምዕመናን ወጥተው ድምፃቸውን ሲያሰሙ በአካባቢ የምትገኙ የወረዳው ገዢዎች፣ የክፍለ የከተማውም ከንቲባ ይህን ነገር መመልከት ያስፈልጋል። እቺ ቤተክርስቲያን እስከ መቼ ነው እየተገፋች ንብረቶቻቸው መሬቷ እየተወሰደ? እንግዲህ አይታችሁ ከሆነ እንደሚገልጹት እነሱ በአካባቢው መናኸሪያ ያለ የተለያዩ ጥቆች አለ። መናኸሪያውን እንኳን ምንም አይነት መሬት ሳይነኩ ነው ወደ ቤተክርስቲያን ውስጥ ገብተው እየተነካ ያለው እና ይሄ ትክክል አይደለም። ድምፃቸው ሊሰማና ንግግሮች፣ ውይይቶች ተደርጎ በሰላማዊ መንገድ እነዚህ ነገሮች መፈታት እንዳለባቸው ለመግለጽ እንወዳለን። ከሚመለከተው አካል ይሄን ተመልክቶ በማን አለብኝነት እና ምን ታመጣላችሁ በሚል ሁኔታ ሳይሆን ይቺ ቤተክርስቲያን ለዚች ሀገር ባለውለታ እንደሆነች እንዳትዘነጉ ውይይቶች ቢደረጉ ለማለት ጥቆማችን እንሰጣለን። እሺ፣ ሌላው እንግዲህ በአርሲ የተከሰቱ ነገሮችን እንመልከት። ታቦቱ ሸሽቷል፣ ተሰዷል። አራት ቤተክርስቲያኖች አራት ደብሮች ቤተክርስቲያናቸውን ዘግተው ማህበረ ካህናቱም ጭምር ከታቦቱ ጋር አብረው ወደ ከተማ ተሰደዋል። ዛሬም የአርሲ ኦርቶዶክሲያን ባለማተቦች እየተጣሩ ይገኛሉ። ዛሬም ድረስ እየተገደሉ ነው፣ እየታረዱ ነው፣ እየተረሸኑ ነው፣ እየተጨፈጨፉ ነው፣ ደግጠል እየረገፉ ነው። በስልጤ ኦርቶዶክሲያን ባለማተቦች ላይ ያየነው የተመለከትነው ነገር ዛሬም ባርሲ ላይ እየደረሰ ይገኛል። ካህናቱ ከነታቦታቸው እየተሰደዱ እየሸሹ ይገኛሉ። ባርሲ ምድር ላይ ከሰሙኝና ካዳመጡኝ ብፁዕ አቡነ ያሬድ ለርሶ ጥያቄ ላቅርብ። እዛ ባርሲ ምድር ላይ እየሸሸና እየተገ እየፈጠረ እየተሰደደ ያለው ታቦት እርሶ የሚሰግዱለት ታቦት አይደለምን? እየታረዱና እየተገደሉ የሚገኙት በሃይማኖታቸው ምክንያት እየተጨቆኑ የሚገኙት ልጆች የእርሶ ልጆች አይደሉምን? ዛሬ ስ ኦርቶዶክስያን ባለማተቦች ይሁኑ አይሁኑ ብለው ይጠይቃሉን? ማምላክ ወላዲተ አምላክ እርሶን ትፋረዱት። ምነው ዝም አላችሁ? ለምን ጠፋችሁ? አዲስ ነገር ምን አለ እያላችሁ እየተጨነቃችሁ እየደወላችሁ የምጠይቁን ያው ለሁላችሁም ብዙ መመለስ አልችልም ግን የአርሲ ወገኖቻችን ስቃያቸው አላበቃም ምናልባት ዝም ያልኩ የመሰላቸው ያንኛው አካውንቲ ስለተዘጋ በዚህኛው ብዙ ሰው ጋር ስለማይደርስ ነው በአርሲ የሚገኙ ወገኖቻችን ዛሬም በጅብ እንደተበሉ ዛሬም እንደተገደሉ ዛሬም ቁጥራቸው በርከት ያለ ኦርቶዶክሳውያን እየሞቱ ነው ያሉት እኛ ደግሞ ዝም ብላችሁ ለእግዚአብሔር ንገሩ፣ አትጩሁ፣ ድምፃችሁን አታሰሙ የሚለን ሰው ደግሞ እየበዛ ስለሆነ ነው። እነሱ እንዲህ ቢሉ እኛ ዝም ምንል ነገሩ ነው አይደለም። ላንጨርስ አል አልጀመር ነውም ብሎ አልመምር ግን አንዳንዴ ከአቅማችሁ በላይ ሆኖባችሁ ያውቃል። መፍትሄ አታችሁ ታውቃላችሁ። አንዳንዴ መናገር የማትችሉት ነገር በንባጣ ፈሱታላችሁና እንደዛ እየሆነብኝ ነው። ንያው ግን መድኃኔዓለም መፍትሄ እንዳለው አውቃለሁ ሁሉን እንደሚፈታው ይሄ ቀን እንደሚያልፍ እርግጥ ነው። ግን ያ እንዲሆን ሁላችሁም በያላችሁበት በርቱ። በጸሎት የምትችሉ በጸሎት ድምጻችሁን ከፍ አድርጋችሁ በማሰማት ደግሞ ቢያንስ ባናድናቸው እንኳን በቃ ችግራቸውን እንወቅላቸው። የሆነ ነገር እኮ የሰው ችግሩን እንኳን ሲነግራችሁ ጭንቀት ሲበዛባችሁ ለምትነግሩት ሰው ይቸግራቸዋል አይደል? ቸግሯችሁ አያውቅም? በቃ ችግራቸውን እንረዳችሁ። አዎ፣ ባርሲ ዛሬም ድረስ በማይተባቸው ምክንያት ኦርቶዶክሳውያን ስለሆኑ ሌላ ማንነት አይደለም አንገታቸው ላይ ማህተብ ስላሰሩ ብቻ እያጠፉ እየገደሉ እየጨፈጨፉ ይገኛሉ። አሁን ደግሞ ይባስ ብሎ እንግዲህ በአካባቢው የሚገኙ አብያተ ክርስቲያናት ያንን ቦታ ከኦርቶዶክስ ነፃ ለማድረግ እየተሰራ ያለ ይመስለኛል። በቃ ያንን አካባቢ ኦርቶዶክሳውያን በዛ አካባቢ እንዳይኖሩ እንግዲህ ይህንንም ደግሞ በግድያ ነው እየተደረገ ያለው ማለት ነው። ማንም ሰው የፈለገውን የማምለክ የፈለገውን የማመን የፈለገውን የመከተል መብት አለው። ይህም መብቱን እየተጋፉ ኦርቶዶክሳውያንን እየገደሏቸው እንግዲህ አራት ሰዎች ታፍነው እንደተወሰዱ ተሰምቷል። እነዚህ እንግዲህ ታፍነው የሚወሰዱ አካላቶች ሲመለሱም አላየንም፣ ሬሳቸው ነው እንደሞቱ የሚመለሱ እና ኦርቶዶክሳውያን ለምንድን ነው በማይተባቸው ምክንያት ይህ ሁሉ መከራ የሚደርስባቸው? እሺ በአካባቢው የምትገኘው የቤተክርስቲያኒቷ መሪዎች ምንድን ነው የምትጠብቁት? ከዚህ በላይ ማለት ብፁዕ አቡነ ያሬ ድምስ ምንድን ነው አሁን እንግዲህ፣ ወደ መጨረሻው ደረጃ ደርሷል፣ ቤተክርስቲያንን ወደ ማዘጋት የቃል ኪዳኑን ታቦት ከአካባቢው ወደ ማሸሽ ተደርሷል ማለት ነው። በቃ የመጨረሻ ገባቸው። ይሄን ነው የሚፈልጉት፣ ኦርቶዶክሳውያን በዛ አካባቢ እንዳይኖሩ በሞት ነገር ግን የፈለገ ቢሆን በኢትዮጵያ ምድር ማመን ያለባችሁ የእግዚአብሔር ምስጋና አይቋረጥ። ዛሬ እናንተ የተወሰኑ አካላቶች ናችሁ ቤተክርስቲያኒቷን ለማጥፋት ኦርቶዶክሳውያንን ለማጥፋት ብትንቀሳቀሱ፣ ትላንትና በተቋም ደረጃ በእነ ግራኝ መሐመድ በእነ ዮዲት ጉዲት ቤተክርስቲያኒቷን ለማጥፋት በሄዱ እንኳን ልትጠፋ አልቻለች፣ በክርስቶስ ደም የተመሰረተች ቤተክርስቲያን ስለሆነ ማለት ነው። በዘመኑ የምንገኝ ኦርቶዶክሳውያን በዘመኑ የምንገኝ አማኞች መከራ ሊደርስብን ልንሰቃይ ልንሞት እንችላለን። ይችን ቤተክርስቲያን ግን ልታጠፏት አትችሉም። እኛ ኦርቶዶክሳውያን ሲጀመር የመከራ ኑሮ ነው፣ ድሎት የሆነ ኑሮ የለም። ግን ለምንድን ነው እስከ መቼ ነው መንግስትስ ይህንን ነገር የማያስከብረው የኦርቶዶክሳውያንስ መብት የማይጠበቀው እስከ መቼ ነው? ጠፍተው እኮ ያልቁ። ነገ ከነገ ወዲያ ወዴት ነው የሚካሄደው? እኛ ኦርቶዶክሳውያን ስንገድል ዝም ብለን እስከ መጨረሻው እናያለን። ባካችሁ ይህ ነገር አዋጭ አይደለም። ሁላችሁም ፍትህ እያላችሁ ድምጻችሁን ልታሰሙ ያስፈልጋል። እሺ እነዚህ እንከታተል። አጀንዳዬ አዲስ ናት። ነገር ግን የገና ጾም ገብቷል፣ ጋይስ እንዳረሱ ምንድን ነው፣ አዲስ አበባ ውስጥ ምን ንገኘ እንዴ ጾም ገብቷል እኮ ስጋ ቤቶች ሁሉ ክፍት ናቸው። ሁሉም እየበላ ነው የሚገኘው። ጾም የገባው ዛሬ ጾም ነው በቃ ትላንት ነው ጾም መያዣ።

ተው አላተው፣ አዲ አታስቀስፉን። እንዲህ ሁላችሁ ጽሙ። ተጠመቁና ጽሙ። ሰይጣን እውነት ለመናገር ንቆ ካልተውን በስተቀር መቼም ቢሆን ለመፈታተን ወደኋላ አይልም። ንቆሚተው ደግሞ ምን አይነት ሰው ሲሆን ነው? በስውር ስራውን የሚሰራ ሰው ሲሆን ነው። ክርስቲያኖች ስራችን በሰው ፊት የተገለጠ እንዳይሆን የምንታዘዘው ለምን እንደሆነ ታውቃላችሁ? ፈተና ለመቀነስ እኮ ነው። ስንጾም በስውር ነው፣ ስንጸልይም በስውር ነው፣ ስንመጸውትም በስውር ነው፣ ስንሰግድም በስውር ነው። ተሰውረህ ስታደርግ ተሰውሮ የሚያይህ አባትህ በግልጥ ዋጋህን ይሰጥሃልና ነው የሚለው እና ወገኖች ፈተና ለመቀነስ ከሰይጣን እይታ ከሰይጣን ቁጥጥር ውጭ ሆኖ ለመጽደቅ ከተፈለገ በስውር መስራት እንዴት መልካም ነገር መሰላቸው። መማረን እኮ በእውነት ወገኖች እንዳገልግሎት ስለማንቆጥረው ነው እንጂ ሰይጣን የማያውቃት ተደብቀን የምንጸድቅባት አገልግሎት ብትኖር ቃል እግዚአብሔር መማር እኮ ናት። ሰይጣን የማያውቃት ተደብቀን የምንፈጽማት አገልግሎት መምረጥ አለብን ወገኖች። ምክንያቱም ሰውነታችን ፈተና እስኪቋቋም ድረስ ማለት ነው። ድል መንሳት የምንችል ከሆነ መልካም ነው። ተገልጠን ቢሆን እንስራ እናገልግል አውደ ምሕረት ላይ ቆሞ እንደ መስበክ ያለ ፈተና ያለበት፣ ነገር ግን ሁላችን ወደዛ መውጣት እንፈልጋለን። በታይታ ውስጥ መሆን እንፈልጋለን። ካልቻል እስክንችል ድረስ እንዳንወጣ ነው። ኢየሱስ ክርስቶስ ከ30 ዓመቱ ድረስ በግልጥ የሰራው ስራ የለም። በግልጥም ደግሞ ሰይጣን ቀርቦ የተፈታተነው ጊዜም አልነበረም። ቅድም እንደነገርኳችሁ በልዩ ልዩ መንገድ ቢፈታተነውም ቅሉ ማለት ነው። እና እስክንችል ድረስ ተሰውሮ መስራትን እንልመድ። አሁን የእኛ ችግር ገና እንደ መጣን የለመድናትን መዝሙር የተለማመድናትን መዝሙር አጥንተ መድረክ መውጣት ነው የምንፈልገው። የሸመደድናቸውን ጥቅሶች ይዘን ካልሰበክን ብለን ነው የምናስቸግረው። እንደው ገና ይሄ መንፈሳዊ ጉልበታችን መጥናቱን እንኳን አናረጋግጥም። ጽኑ ሰውነት ከሌለን ጽኑ መንፈሳዊነት ከሌለን፣ ደበቅ ብሎ መቆየት መልካም ነው። ክርስቲያኖች ገና ከወዲሁ ምጽዋት እንደጀመረ ሳምንት ጀምሮ በቃ መቶ መቶ ብር እየወጣ ሲመጸውት መታየት ይፈልጋል። በተነ እኮ ገሌ መባልን ይፈልጋል። በቃ መባውን እኮ አውደ ምሕረቱን እኮ በብር ሞላው ገሌ መባል ይፈልጋል። ይሄ ለከባድ ፈተና አሳልፎ ይሰጣችኋል። ይሄ ቅንት ውዳሴ ተመልከቱ ክርስቲያኖች፣ ኤሳውን ብኩርና በመብል ምክንያት አስወስዷል ዲያብሎስ። ተመልከቱ የአዳምን ብቻ መስሏችሁ፣ ከአዳም በኋላ ራሱ በመብል ምክንያት የገዛቸው ሰዎች እኮ ብዛታቸው እንዲህ እንዳይመስላችሁ። በመብል ምክንያት፣ በጥቅም ምክንያት የገዛቸው በጣም ብዙዎች ናቸው። ሰይጣን የሚያንስ ደካማ የለም፣ ካወቅንበት ከእግዚአብሔርም የሚበልጥ ደግሞ ኃያል የለም። እውነት ለመናገር እንደ እግዚአብሔር ኃያል እንደ ሰይጣንስ ደካማ ማን አለ? እኛ የምንኖረው እግዚአብሔርን ለብሰን ነው አይደል እግዚአብሔርን ለብሰን እስከ ተዋጋን ድረስ ድል የማንነሳው ምንም አይነት ፈተና የለም ማለት ነው ጻድቁ አቡነ ተክለሃይማኖት ለልጆቻቸው ሲመክሩ ምን ይላሉ በገድላቸው በእነዚህ ሶስት ወጥመዶች እንዳያጥምዳችሁ ተጠንቀቁ ይላሉ ተጠንቀቁ ይላሉ እነዚህ ሶስቱ የሰይጣን ወጥመዶች ናቸውና ለልጆቻቸው ከመከሯቸው ነገሮች መካከል እነዚህ ሶስቱ በዋናነት ነው ይጠቀሳሉ ትዕቢት ስስት ፍቅረ ንዋይ ወይም ደግሞ ዝሙት ማለት ነው ዝሙት ያው መሻት ነው። የሴት እና የወንድ ብቻ አይደለም ዝሙት የሚባለው እና ያልተፈቀደን ነገር ሁሉ መሻት ነው እንግዲህ ዝሙት ተብሎ ሊጠራ የሚችለው። ክርስቲያኖች በአገልግሎታችን ሁሉ በየትኛውም አገልግሎት ስንገባ፣ አሁን ወደ ትዳርም ስንገባ፣ ወደ ሹመትም ስንገባ፣ ወደ ንግድም ስንገባ፣ ወደ ምንኩስናም ስንገባ፣ ወደ ብብቱናም ስንመጣ፣ ወደ ሰባኪነትም ስንመጣ፣ እንደ ወደ ቤተ መቅደስም ስንገባ፣ ለአገልግሎት በምንሰማራበት ጊዜ ሁሉ መጀመሪያ ክርስቲያኖች በእግዚአብሔር ቃል ሰይጣን እንድን ለመንሳት አቅም እንዲኖረን ያስፈልጋል። መጀመሪያ ጸልዩ፣ ወደ አገልግሎት ስትገቡ መጀመሪያ ጸልዩ፣ ወደ ትዳር ስትገቡ መጀመሪያ በእውነት መንፈሳዊ ጉልበታችሁን አጠንክሩ። ሳትጎለብቱ ጎለብቱ ትዳር አትመስርቱ። ሳትጠነክሩ፣ መንፈሳዊያን ሳትሆኑ በደንብ ሰይጣንን ድል ለመንሳት ሳትደራጁ አትጀመሩት። በንግድ ዓለም እውነት ለመናገር ካፒታል ሳታስመዘግቡት ንግድ ትጀምራላችሁ እንዴ? ትዳርስ እንደዚህ አይደለም? መንፈሳዊ ጉልበታችንን ማጠንከር የለብንም? አገልግሎትስ እንደዚህ አይደለም? በመንፈሳዊ ሕይወታችን መደራጀት የለብንም፣ መጠንከር የለብንም ትላላችሁ? ሰይጣንን ድል ለመንሳትማ በደንብ መጠናከር ይኖርብናል። ክርስቶስ ኅዳር 16 ቆይ፣ ከዛ በፊት ግን ከዛሬ ከኅዳር 15 ጀምሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከታወጁልን የአዋጅ አጽዋማት አንዱ የሆነው የነቢያት ጾም ወይም ደግሞ የገና ጾም ጀምሯል። ሁላችሁንም እንኳን አደረሳችሁ እያልኩ የገና ጾም ወይም ደግሞ የነቢያት ጾም ለምን ይጾማል? እስከ ስንት ሰዓት ይጾማል? እንዲሁ በአጠቃላይ ጾም ማለት ምን ማለት ነው? ጾም ብንጾም ምን እናገኛለን? ባንጾምስ ምን እንጎዳለን? በዚህ በነቢያት ወይም ደግሞ የገና ጾምስ የተለየ ልናደርገው የሚገባን ነገር ሳለ የነቢያት ጾምን በተመለከተስ አተኩረን አኩረን ልንጸልየው የሚገባ ጸሎት የትኛው ነው? አረ ለመሆኑ ሰባቱ የአዋጅ አጾማት የትኞቹ ናቸው? አብዛኞቻችሁ በጠየቃችሁኝ መሰረት እነዚህን ሀሳቦች አጠር አድርገን እናያቸዋለን። ታዲያ እናንተ ደግሞ አደራ ለሁሉም ሰው እንዲዳረስ በተቻላችሁ መጠን በደንብ አድርጋችሁ ኮፒሊንክ አድርጉልኝ። ለቤቱም አዲስ የሆናችሁ ይሄ ቤት የምትጸጸቱበት ቤት ስላልሆነ አደራ ፎሎ ማድረግ እንዳይረሳ እሺ። ጾም ማለት ምን ማለት ነው? ጾም ማለት በአጭር አማርኛ መከልከል ማለት ነው። አዎ መከልከል ከምን ስንል ከኃጢአትና ከክፋት መከልከል፣ እንደዚሁም ደግሞ ወደ ኃጢአትና ወደ ክፋት ከሚመሩን ነገሮችና እንደዚሁም ደግሞ መብሎችና መጠጦች መከልከል ማለት ነው። ጾም ስውር የብርሃን ሰይፍ ነው። አዎ የማይታይ ስውር የሆነ የብርሃን ሰይፍ ነው። ጾም ማለት አዎ ጾም ማለት ለተወሰኑ ሰዓታት ራሳችንን ከምግብና ከመጠጥ በመከልከል ጠላታችንን ድል የምንነሳበት ስውር የብርሃን ሰይፍ ነው። ቅድስት ቤተ ክርስቲያናችን ምእመናን በአዋጅ እንዲጾማቸው የሠራቻቸው ሰባት አጿማት አሉ። እነሱም አብይ ጾም፣ ጾመ ፍልሰታ፣ ጾመ ሐዋርያት፣ ጾመ ነቢያት፣ ጾመ ድህነት፣ ጾመ ነነዌና ጾመ ገሃድ ወይም ደግሞ የገሃድ ጾም ይባላሉ። በእነዚህ በሰባቱም አዋጅ አጽዋማት ደግሞ ከአብይ ጾም በስተቀር በደንብ አርጋቸው አዳምጡኝ። ከአብይ ጾም በስተቀር ሌሎቹን በሙሉ እስከ ዘጠኝ ሰዓት እንድንጾም በፍትሐ ነገሥት ታዘዘናል። ይህ ማለት ከዘጠኝ ሰዓት በኋላ አይጾምም ማለት አይደለም። ከዘጠኝ ሰዓት በኋላ የጾመ ደግሞ የበለጠ በረከትን ትሩፋትን ያገኛል ማለት ነው። ዛሬ ግን ስለ ገና ጾም ወይም ደግሞ ስለ ነቢያት ጾም እንነጋገራለን። ጾመ ነቢያት ወይም ደግሞ የገና ጾም ወይም ደግሞ የህዳር ጾም በመባል የሚታወቀው ጾመ ነቢያት ከመጀመሪያው ሰው ከቅዱሱ አባታችን ከቅዱስ አዳም ጀምሮ እስከ መጥምቀ መለኮት ቅዱስ ዮሐንስ ድረስ የተነሱ ቅዱሳን እናቶቻችንና አባቶቻችን ድህነትን ረድኤትንና የመሲሁን መምጣት በመጠባበቅ የጾሙት ጾም ነው። እንግዲህ ሁላችንም እናስተውል። ከአባታችን ከአዳም ጀምሮ የተነሱት ቅዱሳን ነቢያት በጭንቅና በመከራ ሆነው የጾሙት ያ ጾማቸው ወደ መንበረ ጸባዖት ደርሶላቸው ወልደ እግዚአብሔር መድኃኒዓለም ኢየሱስ ክርስቶስን ከዙፋኑ ስቦት ለሞት አብቅቶታል ማለት ነው። እጅግ በጣም አይገርማችሁም? ጾም የዚህን ያክል ትልቅ ኃይል አለው ማለት ነው። መድኃኒዓለም ኢየሱስ ክርስቶስ በነቢያት ጾም ተስቦ መጥቶ ለሰው ልጆች ድህነት ሲል እስከ ሞት ድረስ ደርሷል ማለት ነው። ታዲያ ነቢያት ሲጾሙት በነበረው ጾም መድኃኒዓለም ኢየሱስ ክርስቶስ ወርዶ ከጨለማ ወደ ብርሃን እስከሚያወጣቸው ድረስ። አዎ፣ በሚጾሙት ጾም ምክንያት ከመዓት ርቀዋል፣ ጸጋና ክብርን ሞገስን አግኝተዋል። በዚሁ የጾምን ጥቅም አወቅን ማለት ነው። ጾምን የጾመ ሰው ይህንን ያክል ዋጋ የሚያገኝ ከሆነ ጾምን ያልጾመ ሰው ደግሞ ምን ይጎዳል ስንል በመጀመሪያ ጥያቄውን በጥያቄ እንመልሰዋለን። እንዴት መሰላችሁ? ጾም ለምን ያስፈልጋል ከምንል ይልቅ ሃይማኖት ለምን ያስፈልጋል ብንል ይቀላል። አዎ ከሃይማኖታዊ ትእዛዛት የመጀመሪያው ኮ ጾም ነው። የመጀመሪያው ጌታችን እኮ አዳምና ሔዋንን ከፈጠረ በኋላ ያዘዛቸው ትእዛዝ ጾም ነው። አትብሉ ነው ያላቸው። የእኛን ስጋ ተዋህዶ በአካለ ስጋ ደግሞ ከመጣ በኋላም ደግሞ የመጀመሪያ ያደረገው ኮ በቆሮንጦስ ኮ በረሃ ኮ ጾም ነው። የጾሙ አይደል እንዴ? ይህ ሁሉ የሚያሳየው ጾም ትልቅ የሆነ የመጀመሪያው ሃይማኖታዊ ትእዛዝ እንደሆነ ነው። ጾምን መቃወም ግን ሃይማኖቱንና አዛዡን ልዑል እግዚአብሔርን መቃወም እንደሆነ ስንቶቻችሁ ታውቃላችሁ? እኔ እጅግ በጣም ይገርመኛል። እውነቴን ነው የምነግራችሁ። ጾምን ለመሻር ጥቅስ መጥቀስ እኮ አያስፈልግም እንዴ? ኃጢአትን ለመስራት ጥቅስ ያስፈልጋል እንዴ? አያስፈልግም እኮ። በሃይማኖት አቦም በፍትሐ ነገስትም፣ ሌሎችንም ደግሞ የቅዱሳን አባቶቻችንን ድርሰቶች ስታነቡ ምን ይላል መሰላችሁ? ክርክር ጭቅጭቅ በተነሳ ጊዜ ለጾም አድሉ ይላል። አዎ፣ ክርክርና ጭቅጭቅ በተነሳ ጊዜ ለጾም አድሉ ይላል። መብላት የስጋ ነው፣ መጾም ደግሞ የነፍስ ነው። ስለዚህ አሳ ያገድፋል አያገድፍም ስትባሉ መብላት የስጋ ከሆነ መጾም ደግሞ የነፍስ ከሆነ ለነፍሳችሁ አድሉ ስለሚል እንግዲህ መልሱን ለእናንተ እተወዋለሁኝ። ይሄ ብቻ ሳይሆን ለድህነት የማያገለግሉ ለሰው ልጅ ድህነት የማይጠቅሙ ብዙ ጥያቄዎች ይነሳሉ። መምህራንም እዛ ላይ በጣም ብዙ ሲደክሞ አያለሁኝ። ያ ደግሞ ትልቅ ስህተት ነው ብዬ አስባለሁ። በዚህ ዘመን ያለው ይሄ ህዝብ የሚፈልገው ኑሮ በራሱ አድክሞታልና፣ አዎ ችግሩ በራሱ አድክሞታልና የሚያጽናን ነው ተስፋ የሚሰጠው መንገድ አቅጣጫ የሚያሳየው ስብከትና ትምህርት ነው የሚፈልገው። ተስፋ የሚሆነው ትምህርት ነው የሚፈልገው። እውነት ነው የምነግራችሁ። ይሄ ዓለም እኮ እጅግ በጣም ይገርማል። ስራ ያለው ትዳር አጥቶ ይጨነቃል። ትዳር ያለው ደግሞ ልጅ አጥቶ ይጨነቃል። ወይም ደግሞ እንደገና ቤተሰቡን የሚያስተዳድርበት ስራ አጥቶ ይጨነቃል። ትዳርም ስራም ያለው ደግሞ ልጅ ብቻ አጥቶ ወይም ደግሞ ጤና አጥቶ ይጨነቃል። ደግሞ ትዳርም ስራም ጤናም ያለው ደግሞ ልጅ ባለመውለዱ ደግሞ ጸበል ለጸበል ሲንከራተት፣ ህክምና ለህክምና ሲንከራተት ታያላችሁ። ስራንም ጤናንም ልጅንም አግኝቶ ያለው ደግሞ ሰላም አጥቶ ደግሞ ታገኙታላችሁ። ደግሞ እጅግ በጣም ይገርማል እኮ ይሄ ዓለም አዎ። በቤተሰቡ ሰላም ያጣል፣ በትዳሩ ሰላም ያጣል፣ እርስ በርስ በየቀኑ የሚጨቃጨቃል፣ በሀገርም ደግሞ ሰላም ያጣል። እጅግ በጣም ይገርማል። ስለዚህ እዚህ ቲክቶክ አልጎሪዝም ላይ የምትመጡ መምህራንና ሰባኪዎች እንደዚሁም ደግሞ ተጽዕኖ ፈጣሪ ነን የምትሉ ሰዎች በሙሉ ለዚህ ሰው መፍትሄ ሊሆን የሚችል ነገር ነው እንጂ ይዛችሁ መምጣት ያለባችሁ አሳ ያገድፋል አያገድፍም፣ ቡና ይጠጣል አይጠጣም የሚለው አይደለም ለዚህ ህዝብ የሚጠቅመው ብዬ ማስበው። ከዛ ይልቅ ግን እግዚአብሔር እንደሚሰማ፣ ከዛ ይልቅ ግን እግዚአብሔር እንደማይዘገይ እንደሚመጣ ለህዝቡ ብትነግሩት እኮ ትልቅ ተስፋ ይሆነዋል። አዎ ጸሎት እያደረጉ ያልተሰሙ የመሰላቸው ብዙ ምእመናን አሉ። ጥያቄ ጠይቀው ልዑል እግዚአብሔር ቸል ያላቸው የመሰላቸው ብዙ ምእመናን አሉ። እግዚአብሔር ጊዜ እየጠበቀ መልሱን ይመልሳል እንጂ ጥያቄያቸውን እንደ ተቀበላቸውን እንደሰማቸው ግን ልትነግሯቸው ይገባል። እኔ የቅዱሳን ተጋድሎ ላይና የቅዱሳን ቃል ኪዳን ላይ የምሰራበት ትልቁ ምክንያት ይሄ ነው። ቅዱሳን ለምእመናን ለህዝበ ክርስቲያኑ ተስፋዎች ናቸው። አዎ ቅዱሳንን የተጠጋ ወድቆ አይወድቅም። እነሱ አማለው ከልዑል እግዚአብሔር ጋር ያስተጉታል ያስታርቁታልና ነው። እጅግ በጣም ይቅርታ እንግዲህ ከርዕሴ ወጥቼ ወሬ አበዛሁባችሁ። ይህንን ያነሳሁበት ምክንያት ምንድን ነው? 2018 ከገባ እንግዲህ ይኸው ሶስተኛ ወር ሆነ። የመጀመሪያውን የአዋጅ ጾም ጀመርን ማለት ነው። አዎ ገና ጾም፣ የነቢያት ጾም የመጀመሪያው የአዋጅ ጾም ነው። ታዲያ 2018 ሊገባ ሲል ቋግሜ ላይ ብዙ እቅዶችን አቅደን ነበረ። ሶስት ወር ሆኗችኋል። አዲስ ዓመት ከመጣ እስኪ በራሳችሁ ላይ ምን አይነት ለውጥ አመጣችሁ? ምን አይነት መንፈሳዊ ለውጥ አመጣችኋል? ራሳችሁን ጠይቁት። ከማን ጋር ነው የምትውሉት? ከማን ጋር ነው ወጣችሁ የምትገቡት? ሰው አዋዋሉን ይመስላልና ምን አይነት ሰዎች ጋር ነው የምትውሉት? ማታ ማታ ከቤታችሁ እንደገባችሁ ቀጥታ ራሳችሁን መጠየቅ ያለባችሁ ጥያቄ ይሄ ነው ብዬ አስባለሁ። ማን ጋር ዋላችሁ? ከጓደኞቻችሁ ጋር ዋላችሁ? ምን ጥቅም አገኛችሁ? ችግር የለውም። ጥቅም ካላገኛችሁበት ተጸጸቱበትና ነገ ደግሞ ከእግዚአብሔር ጋር ለመዋል ሞክሩ። ቤተክርስቲያን ሂዱ፣ መጻሕፍትን አንብቡ፣ ጸበል ተጠመቁ። ከዚያ ተመልሳችሁ ማታ ተመጡና ከማን ጋር ነው የዋላችሁ? ከእግዚአብሔር ጋር መዋል እንዴት ያለ ሰላም እንዳለው ያኔ ራሳችሁ ውስጣችሁ ይነግራቸዋል። እንደዚህ አይነት ሀሳቦችን ለወደፊቱ እያነሳን እናወራለን እንነጋገራለን ብዬ አስቤያለሁ። በዚህ በአብይ ጾም ግን ዋናው ማወቅ ያለብን ትልቁ ነገር ነቢያት ይህንን የገና ጾም ጾመው መድኃኒዓለም ኢየሱስ ክርስቶስን ከዙፋኑ ስበው ማውረድ ከቻሉ እኛስ በዚህ በነቢያት ጾም፣ በገና ጾም ጾመን ምን ልናደርግ አስበናል ነው። ሁላችሁም እንደምታውቁት ቤተክርስቲያናችን ስደት ላይ ናት፣ ምእመናን ሞት ላይ ናቸው፣ ህዝቡ ደግሞ ተቸግሮ ነው ያለ ቅድም አንዱ ትዳር አጦ፣ አንዱ ልጅ አጦ፣ አንዱ ሰላም አጦ፣ አንዱ ጤና አጦ ተጨንቆ ነው ያለ። ስለዚህ ሁላችንም ለሀገራችን ለኢትዮጵያ ጸሎት ልናደርግ ይገባል። ለወገኖቻችን ጸሎት ልናደርግ ይገባል። ለቅድስት ቤተ ክርስቲያን ጸሎት ልናደርግ ይገባል ማለት ነው። እኛ ዘመኑን አንከተልም። እውነቴን ነው የምነግራችሁ። የቀድሞ አባቶቻችን በአስተማሩን መሰረት ጾማችንን በደንብ አድርገን ጾምን ልንጠቀም ይገባል። ልዑል እግዚአብሔር በትንቢተ ኢዩኤል ላይ እንደዚህ ይላል። በፍጹም ልባችሁ ሆናችሁ በጾምም በለቅሶና በዋይታ ወደ እኔ ተመለሱ። ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችሁ እግዚአብሔርም ቸርና መሐሪ፣ ቁጣው የዘገየ ምሕረቱም የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ ይላል ትንቢተ ኢዩኤል ምዕራፍ ሁለት መድኃን ያለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። ጾሙም ለሀገራችን ለኢትዮጵያ ሰላም፣ ፍቅር፣ አንድነትና መተሳሰብን የሚያመጣ እርስ በርስ ጦርነቱን የሚያቆምና ደም መፋሰሱን የሚያቆም ያድርግልን። ለኦርቶዶክስ ተዋሕዶ ምእመናን አማኞቿ ደግሞ መከራውን፣ እንግልቱን፣ ስደቱንና ሞቱን የሚያስወግድልን ያድርግልን። አምላከ ቅዱሳን ልዑል እግዚአብሔር ጾሙን በሰላም ጀምረን በሰላም አስፈጽሙን፣ ለብርሃነ ልደቱ እንድንደርስ ያድርገን። አሜን። ይቆየን። ያለንበት ወቅት ያው የነቢያቱ ጾመ ነቢያት ቤተክርስቲያን ጾመ ነቢያት ብላ የሰየመችበት ጾም ላይ እንገኛለን። ይህ እንግዲህ ከሰባቱ የአዋጅ አጽዋማት መካከል አንዱ ነው። እንግዲህ በጣም በሚገርም ሁኔታ በርካታ እነዚህ የጾም ምግቦች የሚሸጡባቸው አካባቢዎች ማለት ስጋ ቤቶች በርካቶች ክፍት ናቸው። በዚህ ውስጥ እንግዲህ ኦርቶዶክሳውያን ናቸው የገቡ ይህን ነገር የሚጠቀሙት። ይሄ እኮ የግዴታ ነው የፍቃድ ወይም ደግሞ ገሌ ጹም ገሌ አይጹም ተብሎ የተደነገገ አይደለም። ቤተክርስቲያን ከሰባት ዓመት ጀምሮ ያሉ ህፃናት ጀምሮ ይህንን እነዚህ ሰባቱን አጽማቶች እንድንጾም አዛለች፣ ስርዓት ሰርታለች ማለት በዚህ ስርዓት ውስጥ መመላ ይህንን ስርዓት ስለማናከብርና በቤተክርስቲያኒቷ ስርዓት ውስጥ ስለማንመላለስ ነው ፈተናዎች መከራዎች እየበዙብን ያለው። ስለዚህ አሁን ያለንበት የጾም ወቅት ነው፣ ልንጠቀምበት ያስፈልጋል። ሀገራችን ያለችበት ቤተክርስቲያናችን ሃይማኖታችን ያለችበት የመከራ ወቅት እንኳን ሳንጾም ጾምን ራሱ በሆነለን። ስለዚህ ወደ እግዚአብሔር የምንቀርብበት ከእርሱ ጋር የምንነጋገርበት ምሕረትን የምንጠይቅበት ወቅት ነው፣ ልናስተውል ያስፈልጋል። እያንዳንዳችን በሀገራችንም ሆነ በህይወታችን በሰላም ሁኔታ ድርሻ አለን ማለት። ስለዚህ ለጸሎት ወደ እግዚአብሔር በቆምን ሰዓት ይችን ቤተክርስቲያን ይችን ሀገር ልናስብ ያስፈልጋል። በስርዓቷ ደግሞ በቤተክርስቲያኒቷ ስርዓት ደግሞ ልንመራ ያስፈልጋል ማለት ልንመራ ያስፈልጋል። በዚህ ማንመራ ከሆነ የተለያዩ ፈተናዎች ይገጥሙናል። እስቲ መጀመሪያ ራሳችንን መለስ ብለን ኒ እግዚአብሔር ለምን ዝም አለን? እግዚአብሔር የሁሉ ፈተና ሲደርስብን የሁሉ መከራ ሲደርስብን ለምን ዝም አለን ብለን ስንጠይቅ እነዚህን ነገሮች እስቲ ወደ ውስጣችን እናምጣ። ሰዎችን በቻልን አቅም የበረታን የደከሙትን እያጸናን መጓዝ አለብን ማለት ነው። በዚህ መንገድ እንድንጓዝ እግዚአብሔር ደግሞ ጾማችንን ሱባያችንን አስፈጽሞ ለብርሃነ ልደቱ እንዲያደርሰን በተለይ ያለንበት ወቅት ይሄ የፈተና የመከራውን ወቅት እንዲያሳልፈን የእሱ መልካም ቅዱስ ፈቃድ ይሆንልን። በርካታ ትምህርቶችን እንዳገኛችው ተስፋ አደርጋለሁ። በተለይ በዚህ ጾም ለምን ይህንን ጾም እንደምንጾም መምህሮቻችን በሚገባ ገልጸውልናል። እግዚአብሔር አምላክ ለነሱም ቃል ሕይወትን ያሰማልን። ከዚህ በላይ ቅድስት ቤተክርስቲያን የሚያገለግሉበት ረጅም ዕድሜ ከጤና ጋር ያድልልን። እኛም በሃይማኖት ጸንተን እስከ ፍጻሜው እንድንቆይ እሱ አምላካችን ቅዱስ ፈቃድ ይሆንልን። በሌላ ጊዜ እስክንገናኝ ቸር ቆዩልኝ።